በትግራይ ክልል ሕገ ወጡ ቡድን የመፈንቅለ መንግስት ተግባር መፈጸሙን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ተናገሩ። ክልሉን ከጦርነት አዙሪት ለመታደግና የሕዝቡን ሰላም ለማረጋገጥ የፌዴራል መንግስት ኃላፊነት አለበትም ብለዋል። ቤተልሔም ሰለሞን ዝርዝር አላት። በትግራይ ክልል አሁን ያለው ወቅታዊ ህገወጥ እንቅስቃሴ የህግ ተቀባይነት ያጣ ቡድን ለግል ጥቅሙ የፈጠረው መሆኑን የገለጹት የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የፕሪቶሪያውን ስምምነት ለማደናቀፍና ክልሉን ወደ ግጭት ለመመለስ ሆነ ተብሎ የተደረገ ነውም ብለዋል። የትግራይ ህዝብ ሰላምና ልማት ይገባዋል ያሉት አቶ ጌታቸው ረዳ ይሁን እንጂ ህገወጥ ያሏቸው ኃይሎች ክልሉ ወደ ዳግም ጦርነት እንዲያመራ እየተንቀሳቀሱ ነው ብለዋል። በመግለጫቸው አሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው፣ ኦፍኮርስ እየተፈጸመ ነው። አይ ዶንት ነው ማህተሙ ምን እንደሚሰራ አላውቅም። ሌጂትሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ የበተለይ መልኩ የምትፈታው ችግር የለም። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሀት አንድ አንጃ ጉባኤ አድርገው ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። መከፋፈል ፕላስ አሁን ተከፋፍሎ ጉባኤ አደርጋለሁ የሚለው ፓርቲ እድሜ ልኩን የወታደርንም አቅም የፖሊስን አቅም፣ የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት ዕድል ስለሌለ አሁን በትግራይ ያለው ኢንቫይሮንመንት ከምንም ነገር በላይ ጦርነቱ እንዲፈጠር ወይ ጦርነቱ እንዳይቀር ለማድረግ የሚያስችል በቂ ስራ ያልሰራ የፖለቲካ አመራር ከጦርነቱ በኋላ ፕሪቶሪያ የፈጠረውን እድል ከመጠቀም ይልቅ ይሄንን ዕድል ወደ ተጨማሪ የትርምስ ምዕራፍ ለመግባት ተጠቅሞበት አሁን ያለንበት ደረጃ ላይ ነው ደርሶ ያለው። የፕሪቶሪያው የሰላም ስምምነት ተኩስ ማቆምና እንደ ሀገር አንድ የመከላከያ ሰራዊት መገንባት ዋና አላማ ነው ያሉት ፕሬዝዳንቱ፣ ሙሉ በሙሉ ስምምነቱ ተፈጻሚ እንዳይሆን ለፖለቲካ ትርፍ ብለን ከዚህ ቀደም ክልል ውስጥ ላሉ ችግሮች ምክንያቶችን ውጫዊ በማድረግ የፌዴራል መንግስቱን ስንወቅስ የነበረ ቢሆንም ነገር ግን ክልሉ ለገባበት ምስቅልቅል ሁሉ ተጠያቂዎቹ ኛው ነን ብለዋል። አሁን የዲዲአር ሂደቱን በማስቆም ረገድ ከፌዴራል መንግስት በላይ ተጠያቂዎቹ ኛ ነን። ይሄንን ነው እያልኩ ያለት ፕላን አውጥተን ተግባራዊ እንቅስቃሴ ንግብ አካልን ከተስማማን በኋላ ያስቆመው የፌዴራል መንግስት አይደለም፣ ራሳችንን ያስቆመው። ፖለቲካ ጥቅም ይገኝበታል። ማን አጀንዳ ይሆናል? ተፈናቃዮች ከተመለሱ ተፈናቃዮች ኔ ጥብቅና መቆም ወገሌ ማሳልፈው ሰጥቷቸዋል መሬት ሸጧል እያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳኑስ ይሰቃያሉ። በአስር ሺዎች የሚቆጠር ታጣቂ ዓላማዬ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት በሚጠብቅበት ሁኔታ ባለፈው ሲቋረጥ የራሳችን የአመራር አካሄድ የፈጠረው ችግር ነው። እኔ የጻፍኩት ግጥም አርጌ ደውዳቤ ጻፍኩት፣ ፌዴራል መንግስቱ ለምን ያቋርጣል ብዬ ነው። ውስጥ ያውቀዋል። የፌዴራል ኃላፊዎችም ቢያንስ አንተ እንኳ እንዴት እውነት አታወራም እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው። ስለዚህ ከሰባ አምስት ሺህ በላይ የዚህ ተጠቃሚ እሆናለሁ ብሎ ይጠብቅ የነበረ ታጋይ ማን ነው ያስቆመው? ንገሩን ብሎን አንገታችን ጠፍንጎ ያዘ። አሁንም በአስር ሺዎች የሚቆጠር ታጋይ አለ። ይህንን የዲዲአር እርምጃ በፌዴራል መንግስቱ ተሳትፎና ይሁንታ የተመሰረተው ጊዜያዊ አስተዳደር አደጋ ላይ ሲወድቅና ሕዝቡ ለዳግም ጦርነት ሲዳረግ መንግስት የመከላከል ኃላፊነትና ግዴታ አለበት ያሉት ፕሬዚዳንቱ፣ ለክልሉ ሰላም የሚመለከታቸው ሁሉ እንዲሰሩም ጥሪያቸውን አቅርበዋል። እንደ መፍትሄ ፌዴራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብን መስራት መቻል አለብን። ፌዴራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን የተንጠለጠሉ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ፣ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው። ክልሉ ዳግም ጦርነትን የማስተናገድ አቅምም ሆነ ፍላጎት እንደሌለው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት በመግለጫቸው ላይ ጠቁመዋል።